ዙሪያው ጨልሞብኛል። ከሀገሬ ገብቼ መስራት የምችለው ነገር ምንድን ነው? የሰራሁት ገንዘብ ከሀገሬ ስገባ ብናለ ተመልሼ ወደ ሰው ሀገር መጣውኝ። እስከ መጨረሻ ይህን ቪዲዮ ተመልከቱት ተወዳጆቼ፣ ተጠቀሙበታላችሁ። ከራሴ ከልምዴ ነው የማካፍላችሁ። ከሀገሬ መግባት እፈልጋለሁ፣ ነገር ግን ምንድን ነው የምሰራው? ቋሚ ስራ ምንድን ነው ለእኔ የሚሆነኝ ስራ? ከአረብ ሀገር ተመልሼ እንደገና ደግሞ ከሀገሬ ገብቼ መስራት የምችለው ቋሚ ስራዬ ምንድን ነው? ከራሴ ከልምዴ የደረሰብኝን ነው ይዤላችሁ ወደ እናንተ የመጣሁት። ደክሞናል፣ ስልችት ብሎናል። የሰው ቤት እውነት ነው ይሰለቻል፣ ይደክማል። ነገር ግን ቋሚ የራሳችን ነገር እንዲኖረን እንፈልጋለን። በራሳችን ቤት እንደምናያቸው ራሳችን ቤት የራሳችን ስራ የራሳችን ኑሮ ያስፈልገናል። እውነት ነው። ይህን ቪዲዮ እስከ መጨረሻ ተመልከቱት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። ይህን ቪዲዮ እንዳታሳልፉት ትጠቀሙበታላችሁ። ከሀገሬ መግባት ፈልጋለሁ፣ ነገር ግን ዙሪያው ጨልሞብኛል። ከሀገሬ ግብቼ የምሰራውን ነገር አላቀም። ምን እንደሚያዋጣ እንኳን አላቀም የምንል ብዙዎቻችንን ማለት ነው። እንግዲህ ከራሴ ተሞክሮ ያሳለፍኩትን ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ከዚህ በፊት በቀኝ ከሀገሬ መኖር እችላለሁ መስራት እችላለሁ ብዬ ገብቼ እንደገና ደግሞ ተመልሼ ወደ አረብ ሀገር የተሰደድኩባቸውን ምክንያቶች እነግራቸዋለሁ ማለት ነው። መጀመሪያ ከመሄዳችን በፊት እኛ መስራት የምንችለው ነገር ምንድን ነው? መወሰን አለብን፣ መጀመሪያ ማለት ነው። ከመግባታችን በፊት የምንሰራበትን ገንዘብ እንደያዝን ሁሉ መስራት የምንችለውን ነገር መያዝ አለብን። እንግዲህ ተወዳጆቼ መስራት የምንፈልገውን ነገር መጀመሪያ ወሰነን መሄድ መቻል አለብን ማለት ነው፣ መወሰን አለብን የሆነ ሰው በሆነ ስራ ላይ ተሰማርቶ ስኬታማ ሆኖ ካየ ነው ልክ እሱን መምሰልን እንፈልጋለን ማለት ነው። የመጀመሪያው ውድቀታችን እሱን መምሰል መፈለጋችን ነው። ነገር ግን እኛ ተሰጦ እኛ ውስጥ ያለውን መስራት የምንፈልገውን ነገር መስራት መቻል አለብን። ሶ ምንድን ምንላችሁ ፈልግ ነው ያ ሰው ስኬታማ የሆነው እሱ ጋር ያለ ራእይ አለ። እሱ ያዋጣው ነገር እኛን ያዋጣናል ማለት መቻል አይደለም። ተረድታችሁኛል ብዬ አስባለሁ። እሱ አቋም አለው አይደል የራሱ ህልም ነበረው። ራ ያለው መስራት የሚፈልገው ነው የሰርቶ ስኬታማ የሆነው። እኛ ደግሞ መስራት የምፈልገው እሱን ያን ሰው አይተን ሳይሆን እኛ ውስጥ ያለው መስራት የምንፈልገው ምንድን ነው? ህልማችን ምንድን ነው? መሆን የምንፈልገው ነገር ምንድን ነው? ሰርተን የምንቀየርበት ውስጣችን ላይ ያለው ተሰጧችን ምንድን ነው? ይህን ነው ማወቅ ያለብን መጀመሪያ ማለት ነው። ከኪሳራ መዳን ከፈለግን ይህኛ ተሰጦ ምንድን ነው? መስራት የምንችለው ምንድን ነው? ውጤታማ የምንወድበት ስራ ምንድን ነው? ነው እንጂ የሆነ ሰው በዛ ስራ ላይ ሰርቶ ተቀይሮ ስላየ ነው ብቻ እኛም ስኬ በዛ ስራ ላይ ስኬታማ እንሆናለን ማለት አይደለም። እና እኛ ላይ ህልማችን ላይ ነው መስራት ያለብን፣ እራሳችን ላይ ነው መስራት ያለብን ሶ ከሰው ሀገር ከሰው ቤት በጣም ምርር ብሎን፣ ይሰለቻል፣ ይደክማል፣ በጣም ብዙ ኢነርጂያችን ጨርሰናል። ከሀገራችን ገብተን ደግሞ ምን መስራት አለብን የሚለውን ነገር ማወቅ ይኖርብናል ማለት ነው። እዚህ ኢነርጂያችን ጨርሰን ሂደን እንደገና ደግሞ እዛ ገብተን ሌላ ኢነርጂያችን የሚጨርስ ገንዘባችንን ያሳለፍነውን የነጥ ልጅነታችንን ያጣነበትን ሁሉ ልናጣ ሁላ እንችላለን ማለት ነው። በምን በሰው ማለት ነው። በሰው በሰው እምላቸው ምንድን ነው? የሆነ ሰው ስራ ሰርቶ ስኬታማ ሆኖ ስላየ ነው ብቻ እኛም የእሱን ስራ ተቀብለን እሱ የሰራውን ነገር መርዘን ለመስራት መሞከር ማለት ነው መልሰን ለመስራት መሞከር፣ አንደኛ በስራችን ውጤታማ አንሆንም፣ ሁለተኛ ደግሞ እርካታ አይሰጠንም፣ ሶስተኛ ነገር ደግሞ እኛ በስራው ፍላጎት አይኖረንም ማለት ነው። የግድ ያ ውጤታማ ስለሆነ ብቻ ነው እኛ ምንሰራው እንጂ ስራውን ለመስራት ደስተኛ ሆነን ምናምን አይደለም። ምን ስራው ማለት ነው። እና እውነት ለመናገር ሁላችንም ምረር ብሎናል። ይህ ሰው ቤት ማለት ነው። ይህ ሰው ቤት ምረር ብሎናል። ነገር ግን አሁን የተቸገረን ነገር ምንድን ነው ከሀገሬ ገብቼ ምን ይሰራለሁ? በቃ ይህ ዙሪያው ጨለማው ነው ብላል ማለት ነው። ከመሄዳችን በፊት ልብስ ከመሰብሰብ በጣም የሚገርሙኝ ሰዎች አሉ። እንዲሁም ማለት ነው በጣም የሚገርሙኝ ሰዎች፣ ከሀገሬ ገብቼ የምፈልገውን አይነት ልብስ መግዛት ስለማልችል፣ አይን እያየ በኢትዮጵያ ገንዘብ ይሄን ገንዘብ መውጣት ስለማልችል ብለው ማዕት ልብስ የልብስ ማዕት ይደረድራሉ ማለት ነው። ሻንጣ ሙሉ በቃ ልብስ ነው። በቃ የሚያዙት ኦርደር የሚያደርጉት ልብስ ነው የነጋዴ የነጋዴ ማካበቻ ሆኗል ማለት ይችላል። ይቅርታ እንግዲህ ነጋዴዎች በጣም ይቅርታ አድርጉልኝ። ነገር ግን እህቶቼ በጣም ማስተዋል ያለባችሁ ነገር ማለት ነው ከሀገራችሁ ገብታችሁ ገንዘባችሁን አውታችሁ ያው እኮ ነው። እንዲያውም በጣም በጠፍ ነው የሚጨምረው ከነጋዴዎች ስንገዛ ማለት ነው፣ በጠፍ ነው የሚጨምረው። እንደገና ደግሞ ኮተት ተሸክሞ መሄድ ማለት ነው። ከሀገራችን የምንፈልገው ሁሉ ነገር አለ። ስለዚህ ሁሉ ነገር ጨለማ አይሆንባችሁ። ጨለማ ደግሞ መስሎ ከታያችሁ በጣም ውጤታማ የሆኑ ሰዎችን ቀረብ ብለን በማውራት እኔ ስራ መስራት ፈልጋለሁ መቀየር ፈልጋለሁ፣ ነገር ግን ይሄ ችግር አለብኝ በጣም ጨለማ ሆኖብኛል፣ እንዴት መስራት አላቅም፣ እንዴት እንደሚሰራ አላቅም እና ማወቅ መልመድ እፈልጋለሁ ካላችሁ በደስታ ነው የሚቀበላችሁ ሰው። በደስታ መንገዱን ያሳያቸዋል፣ ቅን ሀሳብ ካለው ማለት ነው። እና ይሄን የምታማክሩት ሰው በነገራችን ላይ መምረጥ ይኖርባቸዋል ማለት ነው እና ስኬታማ ምን ሆነው ሰዎች የሰሩትን ነገር እኛ በመስራት ሳይሆን ራሳችን ህልማችን ላይ ያለውን በመስራት ነው ማለት ነው እና ለከሌ ምን ወስዳለሁ፣ ለከሌ ምን አደርጋለሁ ብላችሁ አትጨነቁ። እናንተ መጀመሪያ መጀመሪያ እናንተ ራሳችሁን ስታስተካክሉ ነው ራሳችሁን የራሳችሁ መኖሪያችሁን ስታቋቁሙ ነው ሰው የሚወዳችሁ እንጂ አሁን ለምሳሌ ለሳምንት ምንም ችግር የለውም በጣም በቃ በሰፊው ነው የሚቀበሏቸው። አቀባበላቸውን ራሱ ልነግራቸው አልችልም። ስላየሁት ነው ይሄን የምላቸው። የፈለገ ቤተሰብ ቢሆን መጀመሪያ መኖሪያቸውን ማቋቋም መቻል አለባቸው። የምትሰሩበትን ማቋቋም መቻል አለባቸው ማለት ነው። ይሄ መኖሪያ ቤት ምናምን፣ ከዛ በላይ የሆነ ነገር አለ። ይሄ ከዛ በላይ የሆነው ነገር ምንድነው? የስራ ቦታ ነው። ቋሚ ርሲ ውስጥ የስራ ቦታ ነው። ምክንያቱም መኖሪያ ቤት ቢኖረን መልካም ነው ነገር ግን መኖሪያ ቤቱ ብቻ ህይወት ሊሆነን አይችልም። ህይወት ምላችው ይሄ በህይወት መኖሩን ሳይሆን ሳንበላ ሳንጠጣ መኖር ስለማንችል የግድ የዳቦ ጥያቄያችን መመለስ መቻል አለብን። ስለዚህ ምንድ ነው የመጀመሪያው፣ ትልቁ ነገር የመስሪያ ቦታ አዘጋጅተን መሄድ መቻል አለብን። እህቶቼ እባካችሁ ስሙ። ያ ካልሆነ ዙረን ወደ ስደት መመለሳችን አይቀርም። ደግሞ ተመልሰን ተስፋ በመቁረጥ የሚያስጠላ ስሜት ውስጥ ነው እንደ መጀመሪያ እንኳን ደስ ብሎን ለመቀየር፣ ደስ ብሎን ለመለወጥ ምናምን አይደለም የምንመጣው። በቃ እያስጠላን እየደበረን ብዙ ነገራችንን አጠን፣ ልጅነታችን ሁሉ ነገሩን አጠን። በዛ ላይ ደግሞ ከቤተሰብ ጋር ሰላም አጠን ነው የምንመለሰው። እና እባካችሁ መጀመሪያ አስቡበት። ስትሄዱ የስራ ቦታ አመቻችራችሁ ሄዱ። የምትሰሩትን ነገር ደግሞ በደንብ ጠንቅቃችሁ ማወቅ ይኖርባችኋል። ለምሳሌ እኔ የምፈልገው ምግብ ቤት ከፍቶ መስራት ከሆነ ጥሩ ቦታ ላይ ማጠያየቅ መጀመሪያ ከመሄዳችሁም በፊት ይሁን ሄዳችሁም ይሁን መጀመሪያ አጠያይቁ። አሪፍ መስራት የምንችልበት ቦታ የቱ ነው፣ በቃ ሰዎች የሚበዙበት ምግብ ቤት የሚመገቡበት በብዛት የትኛው ነው የሚለውን ይህን በደንብ አጣርተን ካወቀን ሌላው መስራት ያን ያል ይከብደናል ብዬ ብያ አላሰበም። ፍላጎቱ ካለን ነው። ግን ያ ሰው ስለተቀየረበት ሰው በቃ ስኬታማ ስለሆነበት ሳይሆን እኛ ስለፈለግነው መሆን መቻል አለበት። እኛ ስለፈለግ ነው መሆን መቻል አለበት። በሚገርም ሁኔታ ቡና የሰሩ ትልቅ ደረጃ የደረሱ ሰዎች አሉ። ያ ግን በጣም ዝቅ ብለው ሰርተው ውጤታማ እንደሚሆኑ ያውቁት ነበረ። ፍላጎቱ አላቸው፣ ህልሙ አላቸው። ነገን በሚገርም ሁኔታ አሻግረው ማየት ይችላሉ። እኛ ግን ከዚህ ገና እየጨለመብን ስንሄድ መስራት የምችለው በጣም በጣም ደካማ በዛ ላይ ደግሞ በሰዎች ላይ ተስፋ ማድረግ ማለት ነው። በሰዎች ላይ ተስፋ ማድረግ ከሀገር ገብቼ ከእሱ ጋር ሁኜ መስራት ትችላለሁ ወይ ከእሷ ጋር ሁኜ መስራት ይችላለሁ ካላቸው የመጀመሪያ ወዳቂ እናንተ ናችሁ ማለት ነው። ምክንያቱም ያ ሰው በሆነ አጋጣሚ ልታጡት ትችላላችሁ። ያ ሰው በሆነ አጋጣሚ ሊሰበር ይችላል እና፣ በአሁኑ ሰዓት ይሄ የምትሉት ነገር የለም። ስለዚህ ራሳችሁን ነው መሆን ያለባችሁ። ራሳችሁ እኔ ያቀማለኝ፣ እኔ መስራት እችላለሁ፣ እኔ መለወጥ ይችላለሁ ካላችሁ፣ በሚገርም ሁኔታ ትለወጣላችሁ። ወደ አረብ ሀገር ስንመጣ ሁሉ ነገር ጨለማ ነበር። አደለኛ ሁሉ ነገር ጨለማ ነበር። ነገር ግን መስራት ይችላለሁ፣ መሄድ እችላለሁ፣ ስለዚህ ስኬታማ መሆን እችላለሁ። መሆን የምንፈልገውን ሁሉ ሆነናል፣ አይደል? እስካሁን ድረስ መሆን የምንፈልገውን እኛ ካሰብነው ባንደርስም እንኳን በትንሽም ቢሆን ማድረግ ያለብንን አድርገናል ብዬ አስባለሁ። እግዚአብሔር ይመስገን፣ ማድረግ ያለብንን አድርገናል። ስለዚህ ቀጣይ ደግሞ የሚሆነው ህይወታችንን እየኖርን ስራችንን እየሰራን መኖር እንድንችል ወደ ሰው ሀገር ድጋሚ እንዳናስብ ይሄን ነገር አረመን፣ ለአንዴና ለመጨረሻ ጊዜ ወስነን መሄድ አለብን ማለት ነው። ዙሪያው ለጨለመባቸው እህቶቼ እባካችሁ ሼር አድርጉልኝ፣ ይሄ ቪዲዮ እንዲደርሳቸው ማለት ነው። ይሄ ቪዲዮ እንዲደርሳቸው ሼር አድርጉልኝ። ዙሪያው አይጨለመባችሁ። ከሀገር መግባት የምትፈልጉ ሰዎች ከሀገር ገብታችሁ ይሄን መስራት ትችላላችሁ ማለት ነው። የተለያየ ስራ አለ እንግዲህ። የኛ ተሰጦ አሁን ይሄን ይሄን ስራ ስሩ እንዳለላችሁ የሁላችን ተሰጦ የተለያየ ነው ማለት ነው። እኔ ይሄን ሌላ ነው እኔ መስራት የምፈልገው አንዱ አቴ ደግሞ መስራት የምትፈልገው ነገር ሌላ ነው ማለት ነው። የእያንዳንዳችን ተሰጦ ሌላ ነው። ግን ራሳችን ላይ ያለውን ስራ ነው መስራት ያለብን። መስራት የምንፈልገው ነው መስራት ያለብን እንጂ የሰዎችን ስራ እያየን፣ የሰዎችን ውጤት እያየን ወይኔ እንደሱ ሰርቼ ቢሆን ኖሮ ወይ ደግሞ እንደሱ መስራት አለብኝ ካለን እንወድቃለን። ራሳችን ነው ማዳመጥ ያለብን። ያ ስኬታማ የሆነበት ነገር እኛ ስኬታማ እንሆንበታለን ማለት መቻል አይደለም እህቶች ተረዱኝ። እና ደግሞ ከሀገር ለመግባት ነገ ዛሬ አትበሉ። መግባት ካለባችሁ ግቡ። እራሳችሁን እስከታጡ ልጅነታችን አጠነዋል አንዴ አጠነዋል። ግን ደግሞ ቀጣይ ህይወታችን እንዳናጣው ከሀገራችን ገብተን መስራት እንችላለን። አሁን አሁን ሁላችንም አሁን ይሄ ዩትዩብ ዩትዩበር ሆኖ ማደግ በቀን ፌመስ መሆን ምናምን ይሄ ለእኛ ላይሆን ይችላል ትጠቀምባቸዋላ ላይሆን ይችላል ነገር ግን ተሰጧችን ደግሞ ልዩ ልዩ ነው እና በተሰጧችሁ መስራት መቻል አለባችሁ በተሰጧችሁ ጠንክራችሁ ከምትፈልጉት ቦታ ላይ እስክትደርሱ ድረስ ማቆም የለባችሁም እውነቴ ነው የምላቸው ያቶች ከምትፈልጉት ቦታ ላይ ትላንት እዚህ ግባ ይደርሳሉ የማንላቸው ሰዎች ዛሬ በጣም ትላልቅ ቦታ ላይ ደርሰው አይተናቸዋል። ዛሬ ትላልቅ ቦታ ላይ ደርሰዋል። እኛ እኛም እንደነሱ መሆን እንችላለን። ግን የነሱን ፈለግ ተከተለን ወይ የነሱን መንገድ ወይ የነሱን እንትን ተከትለን ሳይሆን በራሳችን መንገድ ከሆነ ማለት ነው። በራሳችን ከሆነ ማንቀየርበት ምንም አይነት ምክንያት የለም። ከሀገር የመግባት ፈልጋለሁ ነገር ግን ሁሉ ነገር ጨልሞብኛል። ምን ላድርግ፣ ምን ልስራ ብለን ለምንጨነቅ ሰዎች መፍትሔ ይሆናል ብዬ ያሰብኩትን ይዤላችሁ መጥቻለሁ። በስደት እያሳለፍናቸው በጣም ብዙ ድካም አለ፣ ብዙ ነገር አለ። ነገር ግን ከሀገራችን ደግሞ ገብተን የምናርፍበትን ነገር ማመቻቸት አለብን ብዬ አስባለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ሳምንት የሆነላችሁ ውዶች፣ ይወዳችኋለሁ። ባይ